ውድ እህል ዚች ገሽን ቻናላችን ተከታታዮች ባለፈው ጊዜ አራት የተለያዩ የእርግዝና መከላከያ አማራጮችን አቅርቤላችሁ ነበር። በዛሬ የጤና ጥበቃ ትምህርት ፕሮግራማችን ደግሞ ሌሎች አራት የተለያዩ የእርግዝና መከላከያ አማራጮችን ይዤላችሁ መጥቻለሁ። ስለዚህ በአብሮነት ቆይታችን በማዘን ውስጥ የሚቀበር ሉፕ እርግዝናን እንዴት መከላከል እንደሚችል እና ውጤታማነት እስከምን ድረስ ነው እንዲሁም ይህንን የሚጠቀሙ ሴቶች የሚያጋጥማቸው የጎንዮሽ ጠንቆች ምን ምን ናቸው የሚሉትን እና እናያለን። ሌላው ደግሞ በመርፌ መልኩ የሚሰጥ የእርግዝና መከላከያ አማራጭ አለ። እሱስ እንዴት ነው የሚሰጠው? እንዴት ነው እርግዝናን የሚከላከለው? ይህንን የሚጠቀሙ ሴቶች ደግሞ የሚያጋጥማቸው ሌሎች የጎንዮሽ የጤና ጠንቆች ምን ምን ናቸው የሚሉትን እናያለን። እንዲሁም ከዚህ በተጨማሪ ደግሞ ዘላቂ የእርግዝና መከላከያ አማራጮች አሉ። እነሱ እነማን ናቸው የሚሉትን አብረን እናያለን ማለት ነው። ምናልባት ለዚህ የጤና ጣወቅ ትምህርት ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቋሚ ቤተሰብ ሆኑ ነ ካገኙት ለሚቀርቡት ወይም ለሚወዱት የክሉ ጓደኛዋ ሸር በማድረግ የመረጃው ተጠቃሚ እንዲሆን ያድርጉ። አሁን ቁጥረን እንጋባለን ማለት ነው። ስለዚህ ወደ መጀመሪያው ነጥብ ልመልሳችሁ እና በማዕፀን የሚቀመጥሉ እንዴት ነው የሚሰራው? በመርፌ መልኩ የሚሰጠው የእርግዝና መከላከያ አማራጭስ እንዴት ይሰራል? ሌላው ደግሞ ዘላቂ የእርግዝና መከላከያ አማራጮች አሉ እነሱ እንዴት ነው የሚሰሩት የሚሉትን ነገሮች እናይና በስተ መጨረሻ ደግሞ ባሬር የሚባሉ የእርግዝና መከላከያ አማራጮች አሉ እነሱ እንዴት እንደሚሰሩ እናያለን ማለት ነው። አሁን በማፀን ውስጥ የሚቀመጠው ሉፕ ምንድን ነው የሚለውን ነገር እስኪ እንመልከት በሴት ልጅ ማፀን ውስጥ የሚቀመጥ የማፀን ሉፕ ማፀን ውስጥ ከገባ በኋላ አቀማመጡ ይህን በምስሉ ላይ የምታዩትን ይመስላል ማለት ነው ስለዚህ በማፀን ውስጥ የሚቀመጥ ሉፕ በአይነቱ ሁለት አይነት ነው። ባለ ሆርሞን ሉፕ አለ፣ ሆርሞን አልባ ሉፕ አለ ማለት ባለ ሆርሞን ሉፑ እንዴት ነው የሚሰራው? ምንድን ነው? እንዴትስ ነው ሴቶች ተጠቃሚ የሚችሉት? የሚሉት ነገሮች ስንመለከት እንግዲህ ባለ ሆርሞኑ ሉፕ የተሰራው ከፕላስቲክ ነው። ስለዚህ ይህ ሆርሞኑን የሰራው ፕላስቲክ ቀስ በቀስ ፕሮጀስቲን የተባለ ሆርሞን ይለቃል ማለት ነው። ስለዚህ ይህ ፕሮጀስቲን የተባለ ሆርሞን ደግሞ እርግዝና እንዳይፈጠር የማድረግ ኃላፊነቱን ይሰራል ማለት ነው። ይህ የእርግዝና መከላከያ አማራጭ ውጤታማነቱን ስንመለከተው በጣም ውጤታማ ከሚባሉት የእርግዝና መከላከያ አማራጮች አንዱ ነው። ዘጠና ዘጠኝ ነጥብ አምስት ፐርሰንት በጣም በጣም ውጤታማ ነው ማለት ነው። እርግዝናን ይከላከላል። ይህ ማለት ምን ማለት ነው? ባለ ሆርሞኑን የእርግዝና መከላከያ ሉብ የሚጠቀሙ አንድ ሺህ ሴቶች ቢኖሩና ለአንድ ዓመት ይህንን እንደ ብቸኛ የእርግዝና መከላከያ አማራጭ ቢጠቀሙት ዘጠኝ መቶ ዘጠና አምስቶቹ እርግዝና እንዳይፈጠር በማድረግ ይከላከልላቸዋል ማለት ነው። የቀሩት አምስቶቹ ግን ለእርግዝና ሊጋለጡ ይችላሉ ማለት ነው። ይህንን ምናልባት ከዚህ በፊት ተጠቅማችሁ ያጋጠማችሁ ሴቶች ልትኖሩ ትችላላችሁ። ስለዚህ እኔ ተጠቅም ያለው ነገር ግን እርግዝና አጋጠመኝ የሚለው ነገር ያው ሳይንቲፊካል ኤቪደንሱም የሚያረጋግጠው ይሄ ነው ማለት ነው። አብዛኞቹን ይከላከላል። በጣም ጥቂት የሚባሉ ሴት የህብረተሰብ ክፍሎች ግን እርግዝና ሊያጋጥማቸው እንደሚችሉ ቀድሞ ነው ይታወቃል ማለት ነው። ይህ የእርግዝና መከላከያ ይህን ያሉ ውጤታማ ነው ማለት ነው። የሚሰጠው ግን በሰለጠነ ባለሙያ አማካኝነት ያው ማፀን ውስጥ የሚቀመጥ እንደመሆኑ መጠን ስልጠና በእጅጉ ያስፈልጓል። በሰለጠነ ባለሙያ አማካኝነት እዚህ ምስሉ ላይ እንደምታዩት ማፀን ውስጥ እንዲገባ ይደረጋል ማለት ነው። አንዴ ይህን የእርግዝና መከላከያ የተጠቀመች ሴት እስከ አስራ ሁለት ዓመት ቢያንስ እስከ ሶስት ዓመት ቢበዛ እስከ አስራ ሁለት ዓመት እርግዝና እንዳይፈጠር በማድረግ የመከላከል አገልግሎት ይሰጣል ማለት ነው። እርግዝናን እንዴት ነው የሚከላከል የሚለውን ነገር ስንመለከት ይህ ባለ ሆርሞን አካላዊ ልኩ እዚህ ምስሉ ላይ እንደምትመለከቱ የሴቷ እንቁላል እድገቷን እዚህ ላይ ካጠናቀቀች በኋላ በዚህኛው ቦታ ወደ ሴቷ ማፀን ትመጣለች ማለት ነው። ስለዚህ እዚህ አካባቢ እንዳለች ከእንቁላል ከረጢት ውስጥ የበለጸገችው እንቁላል ሳትወጣ እንዳትወጣ የመከልከል ወይም የማገድ ስራ ይሰራሉ ማለት ነው። ስለዚህ እንደዚህ በማድረግ በዚህ የሚመጣው የወንድ የሆነ ነባዘር በዚህ የምትመጣው የሴቷ ነባዘር የመገናኘት እድላቸው በጣም ዝቅተኛ እንዲሆን በማድረግ እርግዝናን ይከላከላል ማለት ነው። ስለዚህ ባለ ሆርሞኑ አካላዊ ልብ እንዴት ነው የሚሰራው ስንል እንደዚህ ነው የሚሰራው። ነው ታዲያ ይህንን የሚጠቀሙ የተወሰኑ ሴት የህብረተሰብ ክፍሎች ላይ የጎንዮሽ ጉዳት ያመጣል። አንደኛው በምስሉ ላይ እንደምታዩት ባለ ሆርሞና አካላዊ ሉፕን የምትጠቀም ሴት አልፎ አልፎ ከብዙዎቹ ጥቂቶቹ እንደዚህ ብጉር መሰል ምልክት ሊወጣባቸው ይችላል። ሌላው ቀልል ያለ የወር አበባ የማየት ነገር ሊያጋጥም ይችላል። ከነጭራሹ ደግሞ የወር አበባ አለማየትም ሊያጋጥም ይችላል ማለት የተወሰነ ቁርጠት የሚያጋጥማቸው ይኖራሉ ማለት ነው። ሌላው የሙድ ለውጥም ሊያጋጥም ይችላል ማለት ነው። ስለዚህ ባለ ሆርሞን አካላዊ ሉፕ ይህንን ይመስላል ማለት ነው። እስኪ አሁን ደግሞ ሆርሞን አልባ አካላዊ ሉፕ አለና እሱ እንዴት ነው የሚሰራ የሚለውን ነገር እንመልከት። ከስሙ እንደምንመለከተው ሆርሞን በውስጡ የለም። የተሰራው ግን ልክ ከፕላስቲክ ነው፣ እንዲሁም ከመዳብ ነው ማለት ነው። ውጤታማነቱን ስንመለከተው በጣም ውጤታማ ነው። ኦልሞስት ከባለ ሆርሞን አካላዊ ልኩ ጋር ተቀራራቢ ነው ማለት ነው። ስለዚህ ዘጠና ዘጠኝ ነጥብ አራት ፐርሰንት ውጤታማ ነው። ይህ ማለት ምን ማለት ነው? አንድ ሺህ ሴቶች ይህንን ሆርሞናል ባሉ ቢጠቀሙት ዘጠኝ መቶ ዘጠና አራቱ ላይ ምንም አይነት እርግዝናን እንዳይፈጠር በማድረግ እርግዝናን ይከላከላል ማለት ነው። ያልተፈለገ እርግዝናን ይከላከላል። ያ ማለት ግን አራት ፐርሰንት የሚሆኑት አሚን ስድስት ሰዎች ግን እርግዝና ሊያጋጥማቸው ይችላል ማለት ነው። ሆርሞን አልባ አካላዊ ልብ ምን ያህል ውጤታማ እርግዝና መከላከያ አማራጭ እንደሆነ እስኪ አሁን ደግሞ ይህ ሆርሞን አልባ አካላዊ ሉብ እንዴት ነው እርግዝናን የሚከላከለው የሚለውን ነገር እንመልከት። እንግዲህ ሆርሞን አልባ አካላዊ ሉብ ከባለ ሆርሞኑ አካላዊ ሉብ እርግዝናን የሚከላከልበት መንገድ በጣም የተለየ ነው ማለት ነው። እዚህ በምስሉ ላይ እንደምትመለከቱት ይህ የእርግዝና መከላከያ ነው። አዩሲዲ ማለት ነው አዩዲን እንደ እርግዝና መከላከያ መረጭ የምትጠቀም ሴት ነች ማለት ነው። እና እንዴት ነው የሚከላከል የሚለው ነገር ስንመለከት የሴቷ እንቁላል እዚህ ጋር እድገቷን ካጠናቀቀች በኋላ በዚህኛው ቱቦ አድርጋ ወደ ሴቷ ማጸን ትመጣለች ማለት ነው ይሆን እንዲሆነ ባዘር ደግሞ በዚህ አድርገው ወደ ማጸን ይገባል ማለት ነው ስለዚህ ይህ ሆርሞን አልባ አካላዊ ሉፕ እርግዝናን የሚከላከል እንዴት ነው ስንል የወንድ የሆነ ነባዘር ወደ ሴቷ ማህጸን ከገባ በኋላ እስከ አምስት ቀን የመቆየት እድል ይኖረዋል፣ በህይወት ማለት ነው። ነገር ግን ይህ ሆርሞን አልባ አካላዊ ሉፕ እድል አይሰጠውም ማለት ነው። ይህን ያህል ቀን እንዲቆይ አይፈቅድለትም ወይም እንዲጎዳ ያደርጋል ማለት ነው። ስለዚህ በዚህም መንገድ እርግዝናን ይከላከላል ማለት ነው። so የጎንዮሽ ጉዳትን ደግሞ ስንመለከተው በጣም በጣም ውጤታማ ይሁን እንጂ፣ በጥቂት ሴቶች ላይ ማለትም ሆርሞን አልባ ከላይ ሉፕን በሚጠቀሙ ሴቶች ላይ ከበድ ያለ የወር አበባ መፍሰስ፣ እንዲሁም በወር አበባ ወቅት የህመም ስሜት መሰማት ሊያጋጥም ይችላል ማለት ነው። ስለዚህ ቀደሙን ቀድሞም ይህንን የማይጠቀሙ ሴቶች ከበድ ያለ የወር አበባ ካለባቸው ወር አበባ ወቅት የህመም ስሜት ከነበራቸው ይህንን ሆርሞን አልባ አካላዊ ሉብ ባይጠቀሙት ይመከራል ማለት ነው። እስኪ አሁን ደግሞ ሌላኛውን በእርግዝና መልክ የሚሰጥ አይሚን በመርፌ መልክ የሚሰጥ የእርግዝና መከላከያ አማራጭ እስኪ አሁን ደግሞ በመርፌ መልክ ስለሚሰጠው የእርግዝና መከላከያ አማራጭ እንመልከት። ይህ በመርፌ መልክ የሚሰጠው የእርግዝና መከላከያ አማራጭ አንዴ ከተወሰደ እስከ ሶስት ወር ድረስ ያገለግላል ማለት ነው። ስለዚህ ይህን የሚወሰደው ወይም የሚሰጠው በሰለጠነ ባለ አማካኝነት ነው ማለት ነው። ውጤታማነቱን ስንመለከት ዘጠና ዘጠኝ ፐርሰንት እርግዝናን በመከላከል በጣም ውጤታማ ነው። ይህ ማለት ምን ማለት ነው? መቶ ሴቶች ለአንድ አመት በተከታታይ በትክክል ይሄኛውን የእርግዝና መከላከያ ቢጠቀሙ የማርገዝ እድል የሚኖራት ከመቶ ሴቶች አንዷ ነች ማለት ነው ስለዚህ ይህም ውጤታማ ያደርገዋል ማለት ነው። ያው ከዚህ በፊት ተጠቅማችሁ እርግዝና ያጋጠማችሁ ሴት የህብረተሰብ ክፍሎች ካላችሁ እንግዲህ አንድ ከመቶ አንድ እርግዝና ሊፈጠር ይችላል ብያቸዋለሁ። ከዛ እድል አንዱ የገጠማችሁ እናንተ ነው ማለት ነው። ሰው እንዴት ነው እርግዝና የሚከላከል የሚለውን ነገር ስንመለከት፣ ይሄ ውጻትን ይከላከላል ውጻትን ይከላከላል ማለት ይህ የእንቁላል ቀረጢት ወይም የሴቷ እንቁላል የምታድግበት ቀረጢት ነው። እዚህ ውስጥ እድገቷን ካጠናቀቀች በኋላ ለተራቦ ሲባል ወደዚህ ወደ ሴቷ ማጸን ትመጣለች። ነገር ግን ከዚህ እንዳትወጣ በማድረግ እርግዝና እንዳይፈጠር ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ የማጸን በር ፈሳሽ እዚህ ጋ አለ ማለት ነው። ስለዚህ ይህን ፈሳሽ እንዲወፍር በማድረግ በግብረ ስጋ ግንኙነት ጊዜ የወንድ የሆነ ባዘር ከዚህ የማጸን በር ወደ ሴቷ ማጸን እንዳይገባ ይከላከላል ማለት ነው። ስለዚህ በሁለት አይነት መንገድ እርግዝና እንዳይፈጠር የማድረግ ኃላፊነቱን በሚገባ ይወጣል ማለት ነው። ታዲያ ይህንን ብንጠቀሙ የሚያጋጥሙን የጎንዮሽ ጉዳቶች ምን ሊሆን ይችላሉ የሚሉትን ነገር ስንመለከት በጣም በብዙዎች ጋር ባይሆንም በጥቂት የአገልግሎቱ ተጠቃሚዎች ወይም የእርግዝና መከላከያ አማራጭ ተጠቃሚዎች ዘንድ የሚታዩ ችግሮች ሊኖሩ ይችላል። አንደኛው የምግብ ፍላጎት መጨመር በተወሰኑት ጋር ሊኖሩ ይችላል ማለት ነው። ሌላኛው የአጥንት መሳሳት ወይም ኦስቴዮፕሮሲስ የምንለው ማለት ነው ሊያጋጥም ይችላል። ይህ በጣም የከፋ አይደለም፣ ነገር ግን ይህንን የእርግዝና መከላከያ አማራጭ መውሰድ እንዳቆም ወደ የነበረው የአጥንት መሳሳት ወደ ነበረበት የመመለስ እድል በጣም ከፍተኛ ስለሆነ ያን ያህል የሚያሳስብ አይደለም። ሶስተኛ የሚታየው ነገር በአንዳንድ ሴቶች ጋር መደበኛ ያልሆነ የወር አበባ ፍሰት ሊያጋጥም ይችላል። ማለት ወቅቱን ጠብቆ ሊመጣ ይችላል፣ አንዳንዴ ግን ደግሞ በአንዳንዶች ጋር መደበኛ ያልሆነ የወር አበባ ፍሰት ሊያጋጥም ይችላል። ከዚህ በተጨማሪ ደግሞ የራስ ምታት ወይም ሄዴክ የምንለው ነገር ሊያጋጥም ይችላል ማለት ነው። ይህ በሁሉም ተጠቃሚዎች ዘንድ የሚያጋጥም የጎንዮሽ ጉዳት ነው ማለት አይደለም ማለት ነው። ከዚህ በተጨማሪ ደግሞ የሙድ ለውጥ ወይም ሙድ ቼንጅ ሊያጋጥም ይችላል። ስለዚህ እነዚህን አስቀድሞ ማወቁ አዲስ ክስተት እንዳልሆነ ሊጠቅመን ስለሚችል መረጃው ጠቃሚ ነው ብዬ ስላሰብ ነው ያቀረብላችሁ ማለት ነው። ተጠቅመን አንዱ ቢያጋጥመን ችግር ተፈጠረብን ብለን እንዳንአግዝፈን እንዳንመለከተው ለማለት ያክል ነው። ሌላኛው ዘላቂ የእርግዝና መከላከያ አማራጭ ስለዚህ ይህ የእርግዝና መከላከያ አማራጭ ብዙ ጊዜ ያው አይመከርም፣ ግን ውጤታማ የእርግዝና መከላከያ አማራጭ ለምን አይመከርም ካልን ያው አንዴ ከተጠቀምነው በኋላ ለእርግዝና ልጅ መውለድ ብንፈልግ የመመለስ እድሉ ቀላል ስላይደለ ያው ሌሎች አማራጮችን ብንጠቀም ይመረጣል ማለት ነው። ስለዚህ በሁለት አይነት መንገድ ዘላቂ እርግዝና መከላከያ አማራጭን መጠቀም እንችላለን። አንደኛው የሴቷን እንቁላል ማስተላለፊያ ቱቦ ማስቋጠር ሁለተኛው የወንድ የዘር ፍሬ ማስተላለፊያ ቱቦን በማስቋጠር መከላከል ይቻላል ማለት ነው። ስለዚህ የሴቷን የእንቁላል ማስተላለፊያ ቱቦ በማስቋጠር እርግዝናን መከላከል ይቻላል። ውጤታማነቱን ስንመለከተው 99.5 ፐርሰንት ውጤታማ ነው። የወንዱን የወንድ የዘር ፍሬ ማስተላለፊያ ቱቦ በማስቋጠር ዘጠና ዘጠኝ ነጥብ ስምንት ፐርሰንት ውጤታማ ነው። ስለዚህ ሁለቱን ስናነጻጸር በጣም ውጤታማ የሆነው የወንዱን የዘር ማስተላለፍ የቱቦ በማስቋጠሩ ወይም በእንግሊዘኛው ባሴክቶሚ የምንለው በጣም የተሻለ ነው። ሁለቱም በጣም ቆንጆዎች ናቸው ማለት ሌላኛ ባሪየር ዘዴ የምንለዋል። ባሪየር ሜትድ፣ ባሪየር ሜትድ በዚህ ኮንትሮል ምንላቸው አሉ ማለት ነው። ስለዚህ ይሄ ኮንደምን ያጠቃልላል የሴትንም የወንድንም ማለት ነው። እንዲሁም ዲያፍራም ምንለው አለ ማለት ነው። በዚህኛው ትምህርት ፕሮግራም ግን የወንድ ወይም የሴት ኮንደም ላይ ትኩረት አድርገን እናያለን ማለት ነው። ስለዚህ የወንድ ኮንደም ውጤታማነቱ በትክክል ከተጠቀምነው 98 ፐርሰንት ውጤታማ ነው። ይኸው አንዳንድ ጥናቶች ከዚህም በታች ይገምቱታል ማለት ነው። ስለዚህ ብንጠቀም ጥሩ ነው። የሴት ኮንዶም ከወንድ ኮንዶም አኳያ ስናነጻጽረው እስከ ዘጠና አምስት ፐርሰንት ውጤታማ ነው ማለት ነው። ስለዚህ ይህንን መጠቀሙ ከሁሉም የተለየ የሚያደርገው ነገር ምንድን ነው? እርግዝናን ብቻ ሳይሆን ኮንዶም መጠቀም በ ጾታዊ ግንኙነት ጊዜ የሚተላለፉ በሽታዎችን በመከታተል በመከላከል ረገድ በጣም ብቸኛው አማራጭ ነው ማለት ነው፣ ከሌሎች መት ብቻ አኳያ ስናየው። ስለዚህ እነዚህን መሄት ብች የተጠቀሙ በጣም ጥሩ ነው። ስለ አዳመጣችን በጣም አመሰግናለሁ። ባይ ባይ። በሌላ የጤና ጣወቅ ትምህርት ፕሮግራም እስከምንገናኝ ድረስ ደህና ሁኑ።